እኔ ሄኖክ ሄኖክ ያለበት ቦታ አልቀርዝም ብዬሽ አላመጣሁም። ሰኒዬ ይቅርታ አድርጊ። ሄኖክ አማላይ ሆኗል። አንቺ ሁቢ የአንቺ በእግዚአብሔር ፌስታሉን አንቺ ሁቢ ፌስታሉን አንቺ በፈጠረሽ ፌስታሉን ሂጅ፣ ለአምጣልሽ ሄሎ፣ ፌስታሉን እኮ አለ። እኔ የቀመረልሽ ፌስታሉን ብቻ ነው ያልኩት። ኖ ፌስታል ያለበት ቦታ ብቻ እስክሪን ሹት አድርጊ። አዎ እናንተ

ስድስት ሙዝ ያመጣ። አንድ ቡሩኬ ይበላል፣ አንድ ሀይሚት ይበላለች፣ አንድ ፍስጣ ይበላል። አንድ አራት ነው። እነሱ እኮ አራት ናቸው። አንድ አንድ ይበላሉ። አራት ናቸው። አራት አይደለም፣ አምስት ናቸው። ማሬ ያኛው ሙዝ ነው ያመጣ

እንጀራ ነው መሰለኝ። የምር እንጀራ ነገር ነው ግን ይሄ እኮ የደሃ ስጦታ እኳ ነው። ስተፈሮላ ሼም የላችሁም የሰው ቤት እንደዚህ ነገር ይዘ ሶች መጠ

ገርሙት፣ ገርሙት እናንተ ምድረ ወራኒ። በዛ ላይ ደሞ ብዙ እቃ እንዳያመጡ፣ ሁለት እኮ ነው ያትነሳ። ስንት ሰው ሰው አላችሁ እዚህ? ፔስታላ ውስጥ ስንት ሙዝ ነው? ስንት ሙዝ ውስጥ ላይ ያለራሁ